የዓለም የሕዝብ ቁጥር በከፍተኛ ደረጃ በጨመረበት በዚህ ዘመን ሀገራት ተወዳዳሪ ሆኖ ለመቀጠል የዜጎቻቸውን ቁጥር መሰረት ያደረገ ከጊዜው ጋር የሚራመድ ወደፊት የሚያስፈነጥራቸውን ብክነትን የሚያስቀር ደህንነታቸውን የሚያስጠብቅ ዘመናዊ አገልግሎት መስጠትና ኢኮኖሚያቸውን ማሳደግ ውዴታቸው ሳይሆን ግዴታቸው ሆኗል። ከዓለም ጋር ተወዳድሮ ተገዳዳሪና ምቹ ሀገር ለመፍጠር ደግሞ ቴክኖሎጂን መሰረት ያደረገ ዘመናዊ አሰራርን መከተል መሰረታዊ ጉዳይ ነው። ከዚህ በፊት በአካል ሄደ ነው ካርታ መሬት ካርታ የምትወስደው። በአካል ሄደ ነው የሆነ ሰርቲፊኬት የምትወስደው። መንጃ ፈቃድ የምታድሰው በአካል ሄደ ነው። አሁን ሁሉም የመንግስት ተቋም ቨርቹዋል መስኮት ይከፍታል። ስልክ ላይ ማለት ነው በቨርቹዋል መስኮት ስልክ ላይ አለ። እሱ ደግሞ በጣም ብዙ ኢፊሸንሲ ያመጣል። የቢዝነስ ኢፊሸንሲ፣ መተማመን ለሁሉም ነጋዴ ያስፈልጋል። ለመንግስትና ለነጋዴ ብቻ ሲሆን እርስ በርስ ጂቱጂ ጋቨርንመንቱ ጋቨርንመንት አለ፣ ጋቨርንመንት ጂቱ ቢ አለ፣ ጋቨርንመንቱ ቢዝነስ። ከዛ ደግሞ ቢ ቱ ቢ፣ ቢዝነስ ቱ ቢዝነስ ትረስት ያስፈልጋል። እሱ ሁሉ የሚፈጠረው የዛ ቢዝነስ ባለቤት ጀነራል ማኔጀሩ ማን ነው፣ ከዚህ ጋር ሲ እንትን ዲጂታል ነው ትረስቱ ማለት ነው እንጂ አምስት አመት አንድ ላይ ከተዋወከ በኋላ አይደለም እምነት መፍጠር የምትችለው ኢንስታንት ትረስት መፍጠር ትችላለ መሸጥ መለወጥ መገበያየት በጣም ይቀላል የተለያየ ስያሜ የተሰጠውና በዘመናዊነቱ በኢስቶኒያ በሲንጋፖር በህንድ በስዊድን በቤልጅየም እና በሌሎች ሀገራት ተሞክሮ ፍትሐዊ አሰራር ቅልጥፍናን ያመጣው ኢኮኖሚያዊ እድገትም ከፍ ያደረገው ዲጂታል መታወቂያ ተግባራዊ ከሆነ ከ20 ዓመት በላይ አስቆጥሯል። ኢትዮጵያም በ2003 ዓ ም ጸጥታንና ደህንነትን ለማስጠበቅ በሚል ሐሳብ አሁን ደግሞ የአሰራር ቅልጥፍናን ለማምጣትና ብክነትን በመቀነስ ምጣኔ ሀብቷን ለማሳደግ የዲጂታል መታወቂያ ስርዓትን ከሀሳብ ወደ ተግባር እየቀየረች ትገኛለች። በፋይዳ ምዝገባ በሶስት አካሄዶች ነው እየተካሄደ ያለው እንዲካሄድም እየታሰበ ያለው አንዱ ራሳችን ውስን በሆኑ ባለሙያዎቻችን አስፈላጊ በሆኑ ቦታዎች ላይ የምናደርገው የምዝገባ ስርዓት ነው። ሁለተኛው ደግሞ በአጋር ተቋማት በኩል የሚደረግ ምዝገባ ነው። በዋነኛነት በተለይ አሁን ላይ በኢትዮ ቴሌኮም፣ በባንኮች፣ በገቢዎች፣ በሰነዶች ማረጋገጫ የምናያቸው የምዝገባ አካሄዶች በዚህ ማዕቀፍ ውስጥ ነው የሚካተቱት። በሶስተኛነት ደግሞ በቅርቡ የምንጀምረው ሱፐር ኤጀንት የሚባል ሞዴል ተጠቅመን እስከታችኛው የኢትዮጵያ ክፍል ድረስ ተገጠሪቷ የኢትዮጵያ ድረስ ገብተው የሚመዘግቡ ተቋማትን እናስገባለን ማለት ነው። አሁን ላይ ባለን አጋሮች ወይ ደግሞ የፓርትነሮች የመዝገባ ስርዓት ውስጥ የቴሌኮም ተቋሞች እንደ ኢትዮ ቴሌኮም በዋነኛነት ባንኮች፣ ገቢዎች እና ሰነዶች ማረጋገጫ መዝገባዎችን እያካሄዱ ይገኛሉ። ከነዚህ ጋር ያለን ትስስሮች እና መስተጋብርና አብሮ መስራት በጣም ውጤታማ ሆኖ አግኝተነዋል። በዲጂታሊ መልኩ ማንነት ማረጋገጥ ያስፈለገበት ዋናው ምክንያት ምንድነው? ከሌሎች አገልግሎቶች ጋር ለመተሳሰር ነው። ሁሉም አገልግሎቶች በፋይዳ ሲተሳሰሩ መታወቂያ አያስፈልግም። ቁጥሩ እስካለኝ ድረስ ቁጥሩን፣ ለምሳሌ አንድ ባንክ ሄጄ ባንኬና ፋይዳ እስከተያያዘ ድረስ ያንን ቁጥር ሰጥቼ ከባንኬ ገንዘብ ማውጣት፣ ገንዘብ መላክና የተለያዩ አይነት አገልግሎቶችን ማግኘት ይችላሉ። ልክ አሁን ላይ ባንኮች ጋራ ሄደን ከባንክ ቡክ ውጭ አካውንታችንን ሰጥተን ሰርቪስ እንደምናገኘው ሁላ በፋይዴ የት ቴሌ ሊሆን ይችላል፣ ባንኮች ጋር ሊሆን ይችላል፣ የተለያዩ አይነት መስሪያ ቤቶች መጀመሪያ ፋይዴን ከአካውንቴ ጋር ማገናኘት ከቻል ሰርቪስ ማግኘት ይችላለሁ ማለት ነው። በዚሁ የማንነት መለያ ወይም የዲጂታል መታወቂያ አገልግሎት ጥሩ ተሞክሮ ካላቸው እንደ የሕንዱ አድሃር፣ እንደ ኢስቶኒያው ኢአይዲ፣ እንደ ሲንጋፖሩ ሲንግፓስ ከመሳሰሉት ልምድ በመቅሰም ፋይዳ የሚል ስያሜ በመስጠት አካታች በሆነ መልኩ እድሜያቸው ከአምስት ዓመት በላይ የሆኑትን ጨምሮ ኢትዮጵያውያንና በኢትዮጵያ የሚኖሩትን ሁሉ እየመዘገበች ትገኛለች። ፋይዳ አካታች ስርዓት ነው ብለን ስንል ሁሉንም አይነት የጤና እክል ያለበትንም ሰው ጭምር ማስተናገድ ያስፈልጋል። ለምሳሌ እኛ በሙከራ ተግበራችን ወቅት አንድ እንደዚህ አይነት አጋጣሚ ነበር። ዳውን ሲንድሮም ያለው አንድ ወጣት ነበር እና እሱን ኮሚኒኬት ለማድረግ ትንሽ አስቸግሮን ስለነበር፣ በዚህ ሙያ ደግሞ የሰለጠኑ ስላልነበሩ የእኛ ባለሙያዎች፣ ስለዚህ በተለያየ አይን ብሌን አሻራ ለመውሰድ እጅግ አስቸጋሪ ነበር። በሶስት ዙር በሁለተኛው ቀን ከብዙ ሙከራ በኋላ እንግዲህ በብዙ ፔሸንስ ቀስ ብሎ ብዙ ነገሮችን ሞክሮ ካፕቸር ለማድረግ ሞክረናል። እዚህ እንዲህ አይነት ነገሮች ምን ያስረዱናል? እንዲህ አይነት የህብረተሰብ ክፍሎች ስለሚኖሩ የምዝገባ ስርዓታችን ላይ፣ የስልጠና ስርዓታችን ላይ ምን ምን ማካተት ይኖርብናል የሚለውን እንድናውቅ፣ እንድንረዳ፣ አንዳንዱ ደግሞ የባለሙያ ድጋፍ የሚፈልጉ ነገሮች ካሉ ይህንን ቀድሞ ማመቻቸት የሚቻልበት እድል እንዲኖር እንደዚህ አይነት ኢንሳይቶችን ይሰጠናል። የምዝገባ ሂደቱን በተመለከትንባቸው በአዲስ አበባ ከተማ አዲስ ከተማና የካ ክፍለ ከተሞች ከተለያዩ ተቋማት ጋር በትብብር በትምህርት ተቋማት፣ በወጣት ማዕከላትና በመንግስት መስሪያ ቤቶች የፋይዳ መታወቂያ ምዝገባ እየተካሄደ ነው። አብዱልሃዲ አብዱ ሳልሕ እባላለሁ። ዕድሜ እስከ ሰባ ይደርሳል። መቼም ለኛ የመጀመሪያ በመሆኑ ሁሉ ነገር በአንዴ እንረዳለን ማለት አንችልም። ቀስ እያለ ግን ሙሉ ለሙሉ ህዝቡ መረዳት እንደሚችል ተስፋ አረጋለሁ። እና እዚህም መጥቼ እንዳየሁት እና የህዝቡም ስርአት በተመለከተ በጣም ደስ የሚልና ባለሙያዎቹ ሙያቸው ስለሆነ ግልጽ በሆነ አነጋገርና አቀባበል ነው የሚቀበሉት። በጣም ያስተናግዳሉ። ትህትናቸው ምናቸው ደስ ይላል። በጣም ወረፋም ብዙም የለም። በጥሩ ሁኔታ እየተስተናገድ ነው ያለ ነው። ደስ ይላል። በጣም በስነስርዓት ነው የሚያስረዱን። ያልገባንን ይጠይቃሉ። በቃ አሪፍ ነው። እያስተናገዱ ነው ያሉት። በጣም ቆንጆ ነው። በስተእንግዶ በጣም ቆንጆ ነው። ምንም ንትሳንል አስረድተውን ተረድተን ነው እያወጣን ያለ ነው። የአይን አሻራውን የፊት አሻራውን የእጅ አሻራውን በጥሩ ሁኔታ ነው የሚያስደም። አሁን ያየውን ነገር በእኔ ባይቸግረኝም ብዙ ሰዎች እጃቸው አሻራ እየቸገራቸው ነው እያየን ነው። የእጅ አሻራ ሲቸግር በተለያየ አይነት በእጅ እስከመታጠብ ድረስ በሶፍትም በጥሩ ሁኔታ ሳይሰላቸው እየሰሩ ነው። በጣም ጥሩ ነው። ከዚህ በፊት የነበረው መጉላላት ይቀራል። ለምሳሌ ያህል ከአንድ ቦታ ወደ አንድ ቦታ ሂዱ እየተባለ የሚደረግ የነበረው ስርዓት ይጠፋና በአንድ ጊዜ በአንድ ቦታ ሄደ ስራህን ጨርሰ መመለስ ይችላለ። አንዳንድ የተወሳሰቡ ነገሮችን ያስቀራል ብዬ አስቤያለሁ። ጊዜ ይቆጥባል፣ ዘመናዊነትን ያመጣል ብዬ አስባለሁ። በዚህ መታወቂያ አገልግሎት የተሻለ አገልግሎት ማንነቴ ስለሚገልጽ የተሻለ አገልግሎት አገኛለሁ የተሻለ አለመጉላላት አገኝበታለሁ ቀልጣፋ አገልግሎት፣ የትኛውም ቦታ ብሄድ የተሻለ አገልግሎት አገኛለሁ የሚል ነገር ስላለኝ፣ ይነበብ ስልጠና እዛም ስለወሰድ አሻራቸው ቢያሉን ያ በሳኒታይዘር በሶፍት በተለያዩ ነገር እየተጠቀም አገልግሎት እየሰጠ ነው። ሁሉም ስነ ስርዓት ያሉ ሰው ነው በደንብ የሚያውቁት ነው። በደንብ ሀሳባቸው የገባውና አመራሮችም ኦልሬዲ ኦሪንቴሽን የሰጡት ቅስቀሳ የሚያደርጉት መጥቶም እዚህ እንትን አገልግሎት የሚያገኙት ነው እየሰጠ ናቸው ነው። አሪፍ ነው። አሁን ለምሳሌ ተማሪ ከትምህርት ቤት ያው ትምህርት ቤት ስለሌለ እሑድ እሑድ ተማሪዎች የሚበዙበት የሚመጡበት ወጣቶቹ እዛ ትምህርት ቤት የሚማሩት የሚመጡበት፣ ሌላው ጊዜ ደግሞ ያው ሌሎቹ ህብረተሰቡ መጥቶ አገልግሎት የሚወስድበት ነው። ከሰኞ እስከ አርብ ትምህርት ቤት እየሰራን ስለሆነ እዛም አገልግሎት ያገኛሉ። እሑዱ ደግሞ እኛ ጋር መጥተው ያገኛሉ ማለት ነው። እንደኛ ወረዳ ያለው ነዋሪ ተመዝግቦ እንደ ሲቪል ምዝገባ የነዋሪነት ፋይል ላይ ተመዝግቦ ያለው ወደ 86000 ነዋሪ አለ። ከዛ ውስጥ 10 ሺ ነው የተሰጠ። በዛ ልክ እየርንበት ነው ያለው። አሁን ሃይስኩል ትምህርት ቤት ላይ ጥሩ እየሰራ ነው ያለ ነው እስቲል፣ አሁንም እዛ እየሰሩ ነው። የተማሪዎች ናሽናል አይዲ እዚህ አምስት ደቂቃ ባልሞላ ጊዜ ውስጥ በስነ ስርዓት እየተሰጠን ነበር። መታወቂያችን እንሰጣለን፣ አሻራችን እንሰጣለን። በጣም ፈጣን በሆነ ሁኔታ በጣም አሪፍ ነበር። ባለሙያዎቹም ሲያስረዱ ጎበዞች ናቸው። እንዲጋባና አድርገው ነው የሚያስረዱን። ደግሞ የፎርሙ አሞላል ሂደትም ደግሞ አሪፍ ነው። ፈጣኖች ናቸው። ማወቅ ያለብንን አሳውቀውን፣ ለምን እንደሚጠቅም በማብራራት ለእኛ ጠቃሚ የሆነውን እየሰሩልን ነው። አሪፍ ነው። በናሽናል አይዲ የተለያዩ ጥቅሞች አሁን ለምሳሌ አሻራሰ ሴኩሪቲ በጣም አሪፍ ነገር ይመስለኛል እና የተለያዩ አገልግሎቶችን አሁን ለምሳሌ የውጭ እድሎች ፕሮሰስ ቢመጡ እዚህ በቀላሉ መንገድ እና ለአገልግሎት አሁን ለምሳሌ ባንክ ቡኮችን ምናምን በዚህ ማውጣት የሚቻል ይመስለኛል እና በጣም አሪፍ ነው ብዬ አስባለሁ። እንደ ቀጣይ አስራ ሁለት ተፈታኝ እንደመሆናችን መጠን ካለናሽ ላይ መግባት አንችልም እና አንዳንድ ቦታዎች ላይ አሁን ይህን ኮድ አስገብተን መጠቀም እንችላለን። ማለት አሁን እንደ ቀበሌ ቢሆን በጣም ብዙ ፕሮሰስ ስላለው እዚህ ግን መጥተው አስረድተውን ማወቅ ያለብን እናሳውቀውን ጨርሰናል። በዚህ አጋጣሚ በጣም እናመሰግናለን። በዚህ ከተማሪዎች ጋር ጥሩ ኮኔክሽን ነበራቸው። በስነ ስርዓት በፍጥነት ያስረዱናል። በጣም ቀላልም ስለነበረ እነሱም ፊታቸውን ራሱ አያኮሳትሩትምና በጣም አሪፍ ነበሩ። አንድ መቶ አምስት ሺህ ነዋሪዎችን እንድንመዘግብ እቅድ ተሰጥቶናል። ይህን እቅድ ይዘን ወደ ተግባር ለመግባት ተሞክሯል። በዚህ በተግባር ሂደት ውስጥ የመጀመሪያው ስራ የተሰራው የግንዛቤ ፈጠራ ስራ ነው። አጠቃላይ ነዋሪያችን ከአመራሩ ጭምር የጋራ መግባባት ከደረስም በኋላ ወደ ምዝገባ ሂደት ነው የገባ ነው። በዚህ ምዝገባ ሂደት ቀደም ያለው ኦሪንቴሽን ስልጠናዎችን ያው ቀደም ብሎ የተሰሩ ስራዎች እንዳሉ ስለሚጠበቅ ኦልሞስት ወደ 11 የቴሌ ባለሙያዎች፣ ወደ 26 የሚሆኑ የእኛ ባለሙያዎች፣ 14 ሱፐርቫይዘሮች እና አጠቃላይ የምዝገባ ሂደቱን ደግሞ ሊያሳልጡልን የሚችሉ የደንብ ኦፊሰሮችን ከየወረዳው አንዳንድ መርጠን በአጠቃላይ እነዚህን የሰው ኃይሎች ስምሪት ሰጥተን በሁሉም የምዝገባ ጣቢያዎች ማለትም አስራ ሁለቱ ወረዳዎች እና በክፍለ ከተማ ደረጃ ምዝገባ ጀምረናል። በዚህ ምዝገባ ሂደት እንግዲህ ፖዚቲቭሊ ሰውም በተሰጠው የኦሪየንቴሽን ስራ መሰረት እየመጣ እየተመዘገበ ያለበት ሂደት አለ። በዚህ ምዝገባ ሂደት በርካታ አካላት እያገዙን ነው በተለይ ተቋማት የመንግስት ተቋማት ትምህርት ቤቶች በርካታ ድጋፍ እያደረጉልን ነው ያሉት። በትምህርት ቤት ደረጃ የተማሪው በጣም ቁጥሩ ሰፋ ያለ ስለሆነ እኛ ጋር መጥቶ ከሚመዘገብ ይልቅ እኛ በቦታው ሄደን እንድንመዘግብ እድል እየተመቻቸ፣ ምዝገባዎች እየተከናወኑ ነው ያለው። እስካሁን ባለው ሁኔታ በአዌርነስ ደረጃም ያለ ሁኔታ እያደገ ነው። በጣም ጥሩ ነው አቀባበሉ። እኛ አይን ያይም ሁለት አይን ያይም አይን እንደሚያደርገው በስነ ስርዓት አስተናግደውኛል። ደስ ይላል። እንደዛ አርግ እንደዛ አርግ ሲሉ በጣም ራሳቸው ራሳቸው ናቸው እንተኛሉ። ያስተናገዱት በጣም ጥሩ ነው። በጣም ደስ ይላል። ብሔራዊ መታወቂያ አውጥቻለሁ። አውጥቼ ቁጥሩን በመያዝ እየተጠቀምኩበት ነው ያለሁት ለማደስም ለምንም ለቦታም ጊዜ ሆነ ለምስክርነት ለመክሰስም ቢሆን ዲጂታል መታወቂያ በጣም ወሳኝና ወሳኝ መሆኑን ተረድቻለሁ። በራሴና በጣም አስፈላጊው እውነታ ያለው ነገር ነው። ይሄ አገልግሎት ሁሉንም አካል ጉዳተኛም አካል ጉዳተኛም ያልሆነም ሁሉንም አካታች አገልግሎት ነው። ስለዚህ የገጠመን ነገር ምንድነው? እኛ ትንሽ ማየት የተሳናቸው ተመዝጋቢዎች ነበሩ። እነሱን ደግሞ ኤክሴፕሽን የሚባል አመዘጋገብ ሂደት አለ። በዛ በኤክሴፕሽን አማካኝነት ለእነሱም ልዩ የሆነ ትኩረት በመስጠት ምዝገባውን ያደረጉበት ሁኔታ ነው ያለው። ምናልባት አሻራም በተመለከተ ትንሽ የማስቸገር ሁኔታ ለእጃቸው አሻራው የማይነበባለ ያው ዲቫይሱን በማጽዳትና እጃቸውን በተቻለ መጠን ታጥበው እንዲመጡ በሶፍት እንዲያጸዱና ትንሽ የማላብ ሁኔታ ስላለ ያን እንዲያደርቁ በማድረግ ተመዝግበው የሚሄዱበት ሁኔታ ነው ያለው። ኦሪዬንቴሽን ከወሰድን በኋላ መስከረም 9 ነው የጀመርነው 1400 እቅድ ከተሰጠን ጊዜ ጀምሮ ኦልሬዲ 12 ወረዳዎች አሉን በእነዚህ 12ት ወረዳዎች ላይ የህዝብ ሞቢላይዝ በማድረግ በተለያዩ ተቋማት፣ የትምህርት ተቋማት፣ የጤና ተቋማት፣ የፌዴራል መስሪያ ቤቶች ላይ ስራዎችን እየሰራን ያለነው ባንኮች ጋ ቴሌዎች አሉ። እኛ ወረዳ ላይ አብዛ ብዙ እሱ አካባቢ ላይ እየሄዱ እየተመዘገቡ ያሉበት ነገር አለ። ኢቨን እኛ አሁን በምንቀሰቀስበት ጊዜ እኛ ጋር ወረፋ ሲበዛ ወደ ቴሌ የመሄድ አለ። ወደ ባንኮች ወደ አቅራቢያቸው እየሄዱ የተመዘገቡበት ሂደቶች አሉና በእርግጥ የተሰጠን ጊዜ በጣም አጭር ነበረ። በፊት ላይ ስንመዘግብ የነበረው ያው የሰው የማህበረሰባችን አንደርስታንድ ብዙ ስላልነበረ ቁጥሮች በጣም እያነሱ ነበረ የመጡት አሁን አሁን ግን ከተወሰነ ጊዜ በኋላ ግን በደንብ ቁጥሮች በየቀኑ እየጨመረ እየጨመረ ቢያንስ በቀን እስከ ሁለት ሺ ድረስ መመዝገብ የቻልንበት ሂደቶች አሉ። ከብሔራዊ መታወቂያ ፕሮግራም የተገኘ መረጃ እንደሚያሳየው በፕሮግራሙና በአጋር ተቋማት አማካኝነት እስካሁን ከ12 ሚሊየን በላይ ሰዎች የባለ 12 ቁጥሩ የፋይዳ መታወቂያ እንደየፍላጎታቸው በሦስት አማራጮች ማለትም የዲጂታል ኮፒ የካርድና የኢ ፋይዳ ባለቤት ሆኗል። በቀጣይ ሶስት ዓመታትም በአጠቃላይ ዘጠና ሚሊየን ለፋይዳ መታወቂያ ብቁ የሆኑ ሰዎችን ለመመዝገብ ታቅዶ እየተሰራ ነው። ይህም እቅደውን ሲሆን የኢትዮጵያ አጠቃላይ የሀገር ውስጥ ገቢ ማለትም ጂዲፒ በ6.5 በመቶ ከፍ እንደሚል ይጠበቃል።